አማራ ክልል እየተካሄደ ባለው ግጭት ምክንያት እየደረሰ ያለው ጉዳት አሳሳቢ በመሆኑ ሁሉም ሕብረተሰብ ትኩረት ሰጥቶ በመመልከት ለመፍትሄው መስራት እንዳለበት የፖለቲካ ምሁሩ አሳሰቡ። በሀገራችን ከዘመነ መሳፍንት ጀምሮ ችግሮችን በኃይል ለመፍታት በሚደረግ ትግል ለተደጋጋሚ ጦርነትና ለከፋት ችግር እንድትጋለጥ አድርጓት ቆይቷል። ይህም ጠንካራ ሀገረ መንግስት እንዳንገነባ አድርጎናል ብለዋል። የፖለቲካ ምሁሩ ዶክተር ችቹ አለባቸው ሀገራችን በተደጋጋሚ በግጭት ውስጥ መኖሯና ችግሮችንም መዋቅራዊ በሆነ መንገድ እንዳይፈቱ ስለሚደረጉ ጠንካራ ሀገራዊ መንግስት እንዳንመሰርት አድርጎናል። ይህም ለድህነት አጋልጦናልና ያሉት የፖለቲካ ምሁሩ ረዘም ላለ ጊዜ የሚዘልቁ ግጭቶች ምንጊዜም በሆነ ኢንሲደንት የተፈጠሩ አይደሉም፣ ታሪካዊና መዋቅራዊ የሆነ ስር የሰደዱ ችግሮች መኖርና እነሱ አለመፈታት ነው። እነዚህ ከረዥም ጊዜ ጀምሮ እየተንከባለሉ የመጡ ታሪካዊና መዋቅራዊ የሆኑ ችግሮች እችን ሀገር ብዙ አጋ አስከፍለዋታል። እንደ ሀገር ወስደን ስንመራ ለምሳሌ አንድ ጠንካራ ሀገረ መንግስት እንዳንገነባ አድርጎናል። አንድ ጠንካራ ብሔረ መንግስት ሀገረ መንግስት እንዳንገነባ አድርጎናል። ትልቅ ፈተና የሆነም በብዙ መልክ ወደኋላ አስቀርቷታል። ሀገሪቱን የድህነት ተምሳሌ ታደርጓታል እንጂ ሀገራችን እኮ ከማንም የተሻለ ሪሶርስ አላት። በሰው ኃይልም በተፈጥሮ ሀብት ከማንም የተሻለ ግን ከማንም በባሰ ደግሞ ድህነት ውስጥ ነው ያለ። የተረጋጋ መንግስት ማጣት፣ ጠንካራ መንግስት፣ ቅቡልነት ያለው መንግስት መገንባት አለመቻላችን አጠቃላይ ሀገረ መንግስት የሚባለውን ግንባታ ሊገኝ በሚችለው ከሀገሪቱ ታሪክ አንጻር ሊገኝ በሚችለው ደረጃ አለማስገኘቱ ትልቁ መንስኤ በግጭት አዙሪት ውስጥ መቀጠላችን ነው። ከዘመነ መሳፍንት ጀምሮ ችግሮችን በጉልበት የመፍታት ስልትን ይጠቀሙ ስለነበር ግጭቶችን በሰላም የመፍታት ልምድ የለንም። ከቅርብ ጊዜያት ጀምሮም በድርድር ለመፍታት የሚደረጉ ጥረቶችም ችግሩን ከስሩ መርምሮ ተገቢ የመፍትሄ ሀሳብ የማያስቀምጡ ስለሆነ በዘላቂነት ችግሮች ሲፈቱ አይታዩም ብለዋል። ልችቹ አለባቸው። በትራንሲሽናል ጀስቲስም ለመፍታት የተሞከሩ ሙከራዎች አሉ፣ የሽግግር ፍትህ በሚል ግን ሙሉ አይደሉም። እነዚህም ሙሉ አይደሉም። ለምሳሌ በደርግ ጊዜ የነበረውን ቁርሾ ለመፍታት ባለስልጣናትን በመግደል ነው ችግሩን ፈታወት ያለው ወደ ፍርድ ቤት በማቅረብና በመግደል ነው ኢህአዴግ ደግሞ በማሰር ነው ፍትህ ሰጥ ያለ እንደዚህ እንደዚህ አይነት ከጉልበት ተለምዷችን ችግርን በጉልበት ከመፍታት ባህላችን ወጣ ሊሉ የሚመስሉ ግን ደግሞ ቀጣይነት ያልሆናቸው ያልተጠናከሩ በሰላም ችግሮችን ለመፍታት የተደረጉ ሙከራዎችም አሉ። ግን ያልበሰሉ ያልጠነከሩ፣ መሰረታዊ ችግርን ያልፈቱ አድርገን መውሰድና ማየት የምንችል ይመስለኛል። በአማራ ክልል ያለው ግጭት ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳትን እያደረሰ ነው። ይህንን ችግር በወቅቱ ተረድቶ ከልብ የመነጨ ድርድር ማካሄድ ይገባል። እስካሁን የደረሰው ጉዳት ቢበቃ መልካም ነው። ይህ ካልሆነና ችግሩ ለቀጣይ ዓመታት ከቀጠለ ጥሎት የሚያልፈው ጠባሳ በቀላሉ የሚመለስ አይደለምና ሁሉም ሊያስብበት ይገባል ሲሉ ዶክተር ቹቹ አለባቸው አሳስበዋል። ሂዶ ሂዶ መቆሙ ለማይቀረው ወይም በሰላም ወይም በድርድር መቋጨቱ ለማይቀር ጉዳይ ህዝብ ባያልቅ ክልሉ ባይወድም ንብረት ባይጠፋ እና እውነተኛ የሆነ ድርድር ዙሮ ወደ ችግር የማያስገባ ዙሮ ወደ ችግር የማያስገባ እውነተኛ የአማራን ህዝብ ጥያቄዎች የሚፈታ ሁሉን ወገኖች የሚያሳትፍ እውነተኛ ድርድር በማካሄድ ይህን ግጭት ማቆም አለብን። ዘገባው የአዲሱ ታደገኝ ነው።